አንዳንዴ ሽንኩርት ብቻ ከሚቶኝ ቲማቲም ብቶኝ ምን አለበት? ሰይጣን እንዳይለኝ ይበይ ብለኸኝ። ሰላም አሌይኩም ወአለይኩም ሰላም። መጡ፣ እንኳን በሰላም መጡ። እንኳን በሰላም ቆዩ እዚህ ቹማስቋ ታግዥኝም፣ እንዴ! በሩን ራሱ ሳዘዘ። እህ እህ በሩን ዝጋው። አቤት አቤት አቤት አቤት፣ ገባ ማየት ያስጠላል እንጂ ይኸው፣ ምን ነው? በቃችሁ ነው ገዝተው የመጣ እንዴ? አነሰ ወይስ በዛ? እየቀለድክ አይደለም እንዴ? አንቺ ነሽ እንጂ እያቀለድሽው። ይሄ ሁሉ ገዝቼ ይህቺ ናት ትላለሽ እንዴ? ሌላ ምንም የቀረ የለም? መኪና ውስጥ የረሳኸው ነገር? አረ ምንም የለም። እኔ ሁሉንም አምጥቻ አምጥቻለሁ። ምንድን ነው ግዛ ብለሽኝ የረሳሁት ነገር አለ እንዴ? እኔ መንገር አለብኝ ግዴታ? እኔ ነኝ እንደምነግር የምትገዛውን እና ማትገዛውን አንተ አታውቅም። የምገዛውን? እንዴ ይሄ ጽፌሽልኝ መሰለኝ የገዛሁት። እና ብጽፍልህ አንተ ራስህ የምታውቀው ነገር የለም። ግዴታ እያንዳንዱ ለኔ መጻፍ አለብኝ እንዴ ከራ እንግዲህ፣ እኔ ምን አውቃለሁ። እኔ የሰጠሽኝ ገዝቼ አለሁ። ይሄ ሁሉ ገዝቼ ደግሞ እቺ ትላለች እንዴ እንዴ! ይሄ በእንዴት አድርጌ ገዝቼ እንደመጣው እኔ ነኝ አሁን አስቀምጭ። ምንድን ነው በቃ እሱ ራሱ እየተረዳ ግን ከሱ ከአቅሙ በላይ ሆኖ ነው ብዬ ዝም አልኩ። ዛሬም አይገባ ነገም አይገባ፣ መች ነው የምገባ? አንቴ እኔ አንቺ የምትይው አይገባኝም መቼም አይገባኝም። እንዲ ግዛ አልሽኝ አንቺ፣ የላክሽልኝም ገዝቼ መጣው እኔ። ቆይ አንቺ ነገር አይገባኝም አንቺ። ቆይ ምንድን ነው የረሳውት? ጽፌሽልኝ የረሳውት ነገር አለ ምንድነው የረሳሁት? እኔ እኮ እንዲህ ስትል እንዴት እንደምታቃጥለህ ምንድነው ቆይ አንተ ከሰው የተለየ ፍጡር ነህ እንዴ? ወይስ እኔ እንደ ሰው አልታየህም? እንደ እናት አልታየህም እንዴ? እንደ ምስት አልታየህም ወይስ አንተ አንተም ከእናት መሰለኝ የተወለደ እኮ ሰው አይሆን። ቆይ እኔ የምልሽ የአንቺ ሸይጣን ጊዜውን ጠብቀው ነው እንደሚመጣ ይህምን ጊዜ ጠብቆ ኮቶ ኮቶቶ ይዘ ከምትመጣለ ለእሷም እንደሚያስፈልጋል ዛሬ ቀኑም እንደሆነ ለምንም ማታቀው አንተ እኔ ምንድን ነው ላለች እንደ ደግሞ ቆይ ይሄን እና እናት ምን አገናኝ? አይደለ ምን ያገናኛል? ምንም፣ ምን ያገናኛል? እናትና ይህን ምን ያገናኛል? አንቺ ሴት ይውልሽ ይውል ብትወዳት ብታከብራት ኑሮ ዛሬና ትናንትን አትረሳም ነበር። አይገርምህም? ደግሞ እኔ ብዬ ዝም ቢል ሌላው ሲገዛ አንተ ከማን እኔ ከማን አንሼ ነው? አንተ ይህንን የማታውቀው? ቆይ ምንድን ነው የሚያገናኘው ነው? ግዛ አልሽኝ? እናት ግዛ አልሽኝ? እንዴ ወይ እናት ግዛ ብለሽኝ፣ እናት ረስቼ የመጣውን በቃ ወተት ነጭ ነው። ይሄንን ማድረግ አለብሽ ቢያንስ እኮ ትንሽ ትንሽ ለሰው ሊና ለሰው ሞራል እኮ ማሰብ የሚባል ነገር። ምንድን ነው ያደረኩት? ሊናሽ የሚያጠፋ ሊናሽ የሚያበላሽ ምን? ቆይ ትናንትና ምን እንደሆነ ታውቅም? እንደ ቀኑም እንደሆነ ታውቅም? እንደ እያንዳንዱ ጎረቤት እኮ ሲያከብሩ የነበረው ነው። እያንዳንዱ ሴቶች እኮ እናት የሆኑት ሁሉ እኮ ሲያከብሩ የነበረው እኔ ከማናንሽ ነው። ፍሪጁን ዝጋልኝ። ፍሪጅ ውስጥ ጋር ነው? ግራ አጋባሽኝ ነው እኮ። እህ? ምንድን ነው ነው? በግልጽ ተናገሪ። ልጆች ራሱ ካንተ ምን ይማራሉ? ልጆችማ ከኔ የሚማሩ ይኸውልሽ አዳምጪ። ከኔ የሚማሩ ታታሪ ሰራተኛ መሆኔን፣ ቤተሰቦቹን የሚወድ ለቤተሰቦቹ ብሎ ምንም የሚያረግ እንደዚህ ሸምቶ የሚገባ ሰው እንጂ እንደዛ አይነት አባት መሆኔን ይማራሉ። ከዚህ በላይ ምንድን ነው የሚማሩ? ሚስቱን የሚያሳፍር አንገቷን የሚያስደፋ ከሰው በታች እንድትሆን የሚያረጋት ምን ነው ሌሎቹ እኮ እናት መሆናቸው ልጆቻቸው አውቆ እኮ ጊፍት ለእናታቸው ሲሰጡ ሃፒ ማዘርስ ዴይ እኮ ብሎ እናታቸውን አቅፎ ግንባራቸውን ስሞ ባል ሚስቱን ሲያስደስት እኔ ከማበታች ነኝ እኔ ከማበታች ነኝ ምን ነው እንደ ሰው አሁን ገባኝ ምኑ ነው የሚገባ ለካ ለዚህ ነው አሁኑ ሌላ ነው ቆይ አንቺ መቼ ነው የምታድጊው ከዚህ በላይ ቀንድ ላውጣ እንዴ? ሶስት ልጆች እኮ ነ መሰለ ምስትነ፣ ከዚህ በላይ ቀንድ ታወጫለሽ። ሰው ያድጋል፣ ሰው ይበስላል። አንቺ ሁሌ ጥሬ። ምን አለበት አንዳንዴ ሽንኩርት ብቻ ከሚቶኝ ቲማቲም ቢቶኝ ምን አለበት? እስቲ ብሳይ በሳል በሳል በሳል እ ኧረ አንቺ ልጅ፣ ኧረ አንቺ ልጅ፣ ቀንድ አታወጪም ከአሁን በኋላ እንዴ። ቆይ ነው የምልሽ ትቀልዳለስቲል ትቀልዳለህ እኔ እስካሁን መኪና ውስጥ አስቀምጠህ ዝም ያልክ መስሎኝ እየጠበኩ ነው። እስካሁን ቀልስመስቅምጠ ምንድን ነው እንዲህ ምንም ሳትይዝልኝ ትመጣለህ? እንደ ሰው እኮ ውጭ አዝናንቶ ምስቱን ውጭ አውጥቶ አስደስቷት አዝናንቷት ይመጣል። ምድእኔ ከማ በታች ነኝ? ምን ችግር አለው? ይሄንን ቀን ከእኔ ጋር ብታሳልፉ ምን አለበት? ለእኔ ጊዜ ብሰጥ፣ ይሄ ቀን እኔ ባከብሮም፣ ከማ በታች ነኝ? ምን ችግር አለው? ብታከብሩ አይደለም ወይስ አይደለም እያረኩ ነው አይደለም። ምን ነው የምታደርገው? እንደ ሚስቴ የሚችለውን ነገር እያረኩ እንደ እናትነቴን የጠየኩ። በአመት እቺን ቀን ለምንድን ነው ለእኔ የማታደርጓት? ምን ችግር አለ? እኔ ከማ በታች ነኝ እንዴ? ማንም አይደለም እንደ ይህን ቀን የሚያከብረው አንድ ሴት፣ አንድን ፍሬ የወለደች ሴት እንኳን እኮ እናት መሆኗን አውቃ በደስታ ነው የምትቀበል። እኔ ከማ በታች ነኝ? ገና ዛሬ ናኩሽ ታውቂያለሽ፣ ቆን የምልሽ እናትነት የሚከበረው አንድ ቀን ብቻ ነው እንዴ? እናትነት ማለት ለአንድ ቀን ብቻ ነው? ዝም ብሎ እናትነት ማለት ፎቶ ተነስቶ መለጠፍ ነው ወይስ በአመት አንዴ? በአመት አንዴ ምን ችግር አለው? በአመት ያን ቀን ቢያስደስቷ ምን ችግር አለው? ከሷ ጋር ልጄ ከኔ ጋር ፎቶ ተነስቶ ብለጥ ምን ችግሩ አይደል? ዝም ብለሽ ፉት ፉት አትበይ እንዴ። እንዴ ደሞ ይቆጣል እንዴ ከሱም ብሶ ቆይ እናትነት ማለት ምን ማለት ነው? ላንቺ ምን ማለት ነው? ታውቂያለሽ? ለመሆኑ ባላቀለም ደም ጠይቅ አንተ ብጠይቅ ልጠይቅ እንጂ አንተን ልጠይቅ እናትነት በአመት አንድ ብቻ አንድ ብቻ የምትከበር አይደለችም። በአመት አንድ ብቻ ስጦታ የምትገዛለት አይደለችም። ብታውቂ ኖሮ እናት ማለት እኮ ዝም ብለሽ አሳንሰሽ ለአንድ ቀን ብቻ ኧረ የእናቶች ቀን የእናቶች ቀን ደፋር ቤት ታቂ ኖሮ እኮ ሁሉም ቀን የእናቶች ቀን ነው። ሁሉም ቀን ግን ይሄ አይገባሽማ አይገባሽ። የለም፣ የለም። ባዶ ባዶ ጭንቅላት እና ለኔ እኔ እና ይሄን ምን አገናኝ እኔ ለምድ እኛ እኮ እና ብንሆን ምን ችግር አለው? እና ሙስሊም እስልምና ውስጥ የእናት ቀን አክብሩ ይላል። እናትም በአንድ ቀን ብቻ በአመት አንዴ ብቻ አክብሯት። ያላችሁም የሌላችሁንም አውጥታችሁ ስጦታ ግዙላት። ከእሷ ጋር ፎቶ ተነስታችሁ ለጥፉ፣ ፌስቡክ ላይ ምን ላይ ለጥፉ። ሃፒ ማዘርዴ ሃፒ ማዘርዴ ሃፒ ማዘርዴ በሉ አለን። እንደ እንደዛ ነው። ባህላችንስ እንደዛ ነው። ቆይ ስንቱ ነው ለእናቱ ለእናቱ እየቸገራት እኮ እየቸገራ አንድ ቀን እንኳን ሄዶ የማያት እኮ ልክ ይሄ ቀን ስመጣ ሄዶ አቅፏት ስጦታ ምናምን ገዝቶላት ሀፒ ማዘርስ ዴይ ይላል ይሄ ነው እናትነት እናትነት ማለት እኮ ከዚህም በላይ ነው እናትን አራንች ልጅ ደጊ እስቲ ደጊ እንዴ አቃጠልሽኝ እኮ ሲጀመር ሲጀመር አንተ እኔ መጥፎ ለማትባል የማታደርገው ነገር የለም። ይኸውልሽ፣ ብታውቂ ኖሮ እናትነት ማለት ዝም ብሎ እንደዚህ ርካሽ ቀን አይደለም። እሺ፣ በየቀኑ እናት የእናት የእናቶች ቀን። እስኪ እናት ደውለሻቸው ታውቃለሽ? በየቀኑ ትደውልላቸዋለሽ? ለምን ነው ማደውልላቸው? እኔ አንተ ነኝ እንደቀኑንም ወይኔ ትልድ አካጣላችሁን እኮ ተቃጠላ፣ ምንና አንዴ ፍቅረኞች ቀን አንዴ እናቶች ቀን አባቶች ቀን ምኖች ቀን፣ ኧረ ተውን። ስለ እናት ፍቅር በቅጡ የማያቅ እኮ ነው ተነስቶን እናቶች ቀን ሀቢ ማዘርዴ ምናምን ብለው የሚለጥፈው አንቺም ከነሱ አንድ። እስቲ እራስሽን ተመልከች። እነዚህ ልጆች ካንቺ ምንድነው የሚማሩ? ከፈለጉ እኮ ይኸውልሽ፣ አንቺ እነሱ ስትልኪያቸው እምቢ ማለት ይችላሉ፣ አናረግም ማለት ይችላሉ። ከዛ ልክ ይሄ ቀን ስመጣ አንቺ የፈለግሽውን ነገር ወርቅ ገዝቶልሽ፣ ዳይመንድ ገዝቶልሽ፣ ምን ገዝቶልሽ፣ የተለያዩ ስጦታ ገዝቶልሽ ሃፒ ማዘር ዴይ ይችላሉ ይችላል ምንድነው የምሰማሽ ያለ ነገሩ ዝም ብዬ ቁንም እና ልጆ ልጆቼ እንዲሉኝ ነበረ ይህን ሁሉ እየጠበኩ የነበረው ግን ልጆችም አንተም እያንዳንዳችሁ ረሳችሁ። ከዛ በኋላ ታምጣነሽ ልጆች ከአንቺ ይበልጣሉ ማለት ነው። ልጆች አንቺ አንቺ የወለድሻቸው ልጆች አባቴ አባቴ አላስተማረው ታዲያ፣ ኬት ያምጡኝ። ልጆች ገና እኮ ያላደጉ ልጆች ናቸው። አንቺማ እዚህ ጉርቤ ስንት እያንዳንዳቸው እኮ እያንዳንዳቸው በሰው ነው እንደምትኖሪ እኔ በምንድን ነው ከነሱ ያነስኩት? ስለ አላከበርሽ ምንድን ነው ያነስብሽ? ሞራሌ ተነካ፣ ሞራልሽ ተነካ። ኧረ ሞራልሽማ ምን ነካሽ? በአመት አንድ ብቻ ስለ እናቶች ስታከብሪ ነው። ብታውቂው ኖሮ እናቶች ቀን ሁሉም ቀን ሦስት መቶ ስልሳ አምስት ቀን የእናቶች ቀኖሽ። ባዶ ጭንቅላት? አንቺ እኔ በዚህ ሰ ስነግሽ አንቺ በዚህ ጋር ታውጫለሽ እኮ ምን ላድርግሽ? በአንቺ ምክንያት እኮ ጨጓራዬ ተላጠ ሽበታ ወጣ እኮ ጨጓራዬ ምን አይነት እ የእናቶች ቀን የናቶች ቀን፣ እስቲ ስተት መሆኑን እራሱ አውቄሽ ይቅርታ በይ ውስጥ ምን ሆኖ ስተት ብዬ ይቅርታ የሚለው ማንን ነው? ይቅርታ የሚለው ማንን ነው? ይቅርታ የሚለው ምን? እኔ ይቅርታ ብትኝ ትሞች አለሽ? ምን አጠፋው? አንቺ ምን ታጠፋለሽ? አንቺ ምን ታጠፋለሽ? አንቺ እኮ ትልቅ የሰይጣን እዚህ ላይ ቁጭ ብሎ እናት የተከበረች ምናልባት አንቴ ጋር ተረስቶ ወይ አንቴ ጋር ቫልዩ አጥቶ ይሆናል። እኔ ግን ለልጆቼ እናት ክሩ እናት አክብርሻለሁ እኮ እንደ ልጆቼ እናት አክብርሻለሁ። ሲኖረኝ ደግሞ ስጦታ ሰጥሻለሁ። ሲኖረኝ አውጥቼ አስናናሻለሁ። የልጆቼ እናት ግን የእናቶችን ቀን አከብራለሁ ብዬ ዝም ብዬ ይሄ ውሸታም የሆነ ይሄ ዝም ብሎ ጫዋታ እኮ ነው። ይሄ ቀን እኮ ነው የሚከበረው። ቀን እንዴት ይከበራል? አዎ ቀን ነው የሚከበረው። አይገርምሽም? አልገባኝም። በአመት አንድ የምታከብሪ ከሆነ ቀን እያከበርሽ ነው ማለት ነው። የእናቶች ቀን እያከበርሽ ነው እንጂ እናቶችን እያከበርሽ አይደለም። አየሽ፣ እናቶችን ብታከብሪ ኖሮ በየቀኑ በአመት 365 ቀናቶች ሙሉ የእናቶች ቀን ይሆን ነበር። ቀን አየሽ፣ ሁሉም ሰው ሚዲያ ላይ ወጥቶ እናት የት እንዳለች ማያቅ ሁሉ ተነስቶ ፌስቡክ ላይ የሚለጥፉ ተነስቶ የእናቶች ቀን እንኳን ለእናቶች ቀን አደረሳችሁ፣ እንኳን ለዚህ ቀን አደረሳችሁ የሚለው እኮ ቀን እያከበረ ነው። እናቴ ምን አነሳት ምን ጎለዋት ነው እስቲ ምትበላው ምጠጣው ሁሉ አላት ብሎ በየቀኑ ደውሎላት ያውቃል? አንተ ልክ ነህ። ወይኔ ጉዴ ፈላ፣ እስከሁን ሳላስብ በሰው ስቀና ነበርኩ እንዴ ዋናው አሁን ወደ ራስሽ መመለስ ነው። እኔ ግን አታቃት አደለም እኮ ሁሉም በቃ ሀፒ ማዘር ስደይ እንኳ ለእናቶች ቀን አደረሳችሁ እናቴ ወድሻለሁ ምናምን ሲል በቃ እኔ ልጆቼ ለምንድነው የማይሉኝ እንዲ፣ እኔ ምንድነኝ ባሌ ለምንድ ነው ለልጆቼ አበባ ገዝቶ አቀብሏቸው ልጆች ማይሉኝ ብዬ በጣም ስቀነ ነበር። አሁን ግን ቀን ስትለኝ የእናቶች ቀን የሚለው የእናቶች ቀን የፍቅረኛሞች ቀን ሚኖች ቀን ሚኖች ቀን ጅንጃንካ ቀን የሚባለው ቀን ነው እንጂ ሰው ቀን እያከበረ ነው ሲኖርሽ፣ ለእናትሽ የፈለግሽውን ነገር ማድረግ ትችላለሽ። በየቀኑ ካልሽ በየደቂቃው። እስቲ የሚያስፈልጋቸውን ነገር ምንድነው? እናቴ ምንድነው የሚያስፈልግሽ? ምን ላድርግልሽ? የጎደለሽ ነገር አለ ብለሽ ጠይቃያቸው። በየቀኑ ማድረጉ እንኳን ባች ማለት ነውይህ ማለት እስካሁን ሳስብ የነበረው ትክክል ያልሆነ አስተሳሰብ እና ትክክል ያልሆነ አመለካከት ነው። እንዴ ያስኩት። አንቺማ ምን አለብሽ? እኔ እኔ ሊቃጠል ነኝ ሊቃጠል። በቃ እሺ አፎ በለሽ እኔ እቃጠላለሁ። አንቺ በቃ ይቅርታ። እኔ እንደዛ አልመሰለኝም። እኔ እኮ ያለ ዕድሜ ያለ ዕድሜ እኮ አረጀው። ከምር እንደዛ አልመሰለኝም። እኔ በቃ ሰው ሳደርግ እንትን ትልቅ ነገር መስሎኛል። ሳሱ አንተ ቀን ስትለኝ በቃ እኔ ቀን ከማ ከማከብር እናቴን ባከብራት ይሻለኛል። አታድጊ እንዴ! በቃ ፎይናል ሁለተኛ፣ እኔ እንደዚህ አይነት ነገር እንዳልሰማል። እኔ በቃ ከፍቶኝ ነበር፣ ሌሎቹን ሳይ ከፋኝ። አሁን ግን እንደዛ ስትለኝ ቀን መሆኑ ገባኝ። ሰው እኮ እንዴት እኔ ቀኑን አይደለም ማክበር የፈለግኩት እናትነትን ነው። ዋናው አሁን ማወቅሽ ነው። አየሽ፣ ልጆችሽ የሚማሩ ጥሩ ጥሩ ነገር መሆን አለበት ከአንቺ የሚማሩ። አሁን እራሱ እነሱን ከአንቺ ይበልጣሉ ማለት ነው፣ ምክንያቱም አንቺ እየጠበቅሽን አላሉሽም። አዎ አላሉኝም ነው አባታችሁ ሲመጣ የሆነ ነገር ይዞ ሲመጣ አንድ ላይ ሉኛሉ ብዬ ነው አሁን ስጠብቅ የነበረው። እኔ ከማንኛውም ሁለተኛ እንደዚ አይነት ነገር እንዳልሰማሽ እኔ እነግርሽ አለሁ። እኔ ጮጓራዬ ተልጧል በአንቺ ምክንያት ይደጊ። በዚህ አስገብተሽ በዚህ አታውጭ፣ ጥሩ አይደለም። አንዳንዴ እስቲ አስቀምጭም፣ ጥሩ ጥሩ ነገሮችን መርጠሽ እዚህ ውስጥ አስቀምጫችሁ ለአንድ አንድ ቀን ይቀጠቅሚሻል። እንዴ ያላቃጠልኩ ተቃጠልኩ? ምን አርጌን ያቃጠልኩ አንጂ ሁለተኛ እንደዛ አይነት ነገር እንዳልሰማ። አቃጠልኩ፣ እኔ አቃጠልኩ። አዎ፣ እኔ አቃጠልኩ። ሽበጣ ወጣ ጫዋ ምስት ታቃጠልሃል። እሺ፣ አላቃጠልሽኝም። የኔ ቆንጆ በል። ቆንጆ ንግስት፣ ንግስት፣ ልዕልት በል። የኔ ምስኪን ልዕልት በል አውጭ ሴጣን የሚለው ሴጣን እንዳይለኝ ይበይ ብለኸኝ? ወይ ጉድ ጉ